ነገር ግን በቃ በሌላ ስትመጣ ምንም ስሜት ሊቆጣጠሩ አልቻልኩም፣ በጣም ነበር የተናደድኩት። በቃ አንቺ ተረጋቂ። ለማመን ትንሽ ይከብዳል። ቆይ ግን ምን ፈልጋ ነው ከዚህ ሁሉ ጊዜ በኋላ የተመለሰችው? እየነገርኩሽ አይደል እሱ አንቺ ጋር ጥቅም ካላየች በስተቀር አንቺ ጋር የምትወልጅ አይደለች። አሁንም ቢሆን የኤላ መምጣት አውቃ ነው ለባርክ ምክንያት ፈጥራ እዚህ የቀረችው። ቤዛ ከድሮም ጀምሮ በማስመሰል የተካነች ሴት ናት። እሺ ምን ተሻለ? ለባርኩት ምንገረው? ብንነግረው ደግሞ ድጋሚ ልቡ ይሰበራል። አረ ስራውንማ ነግሬለታለሁ ነገር ግን እሱ እኔ በግል ጥላቻ ተነሳስቼ እንደዚህ ያልኩት ነው የመሰለው እንጂ ቤዛ እንደዛ ተዳርጋለች ብሎ ምንም አጥራውራስ ታስባለች ይሄ ደግሞ ለፍቅራችሁ ጥሩ አይደለም አስብበት እሺ እኔ መቃሪ እናወራበታለን ትቀልዳለህ አይደል የምሬ ንኮ ነው አንቺ ምን አጥፍተሽ ታውቂያለሽ ደግሞ ደሞ በዛ ሳደብረውን ስለነበር ጠጣን ባክሽ ለሊ እንዳትቀየሚ ቢል ነው ለሊ ደሞ ከናውል ጋ ምን ጀምራ ነው የምታውቀው ነገር አለ እንዴ? እና አሁል ደግሞ ማነው የፍቅር ጓደኛ ነው ቤት ከኛ ጋር ነው የሚኖረው። ታዲያ ምንድን ነው ችግሩ? አይ ብዙ ጊዜ አብሮ ስለማያቸው አንድ ላይ የጀመሩት ነገር ካለ ብዬ ነው። አንዳንድ ነገር ከነገረችው ብዬ አስቤ ነው። አይ ምንም አልነገረችኝ። ጸጥ ብዬ ነበር የመጣሁት። ነው እንዴ? ዳቴን ስለተንከባከብሽልኝ አመሰግናለሁ። እንዲህ በቃ እኔ ልሄድ ነው። እሺ ትሰማኛለህ ባለፈው አዴ ላይ ያደረግከውን ነገር እህቴ ላይ ያደርጋለሁ ብትል እገልሃለሁ እሺ በልበቅ ይመቻችሁ አንቺ ደግሞ ምን ታፈጫለሽ ከቀናሽ ና የተቀላቀ ቆይ ግን ኤላ ምንድነው ልጁታይ ልጁ ሂጂ ልጁ ውጪ ቆይ ምን አድርጌ ነው አንቺን የምሰለች ቆንጂ ሴት እዚህ ቤት አልጋ አስተንጥፍ ማየት ነበረብኝ። ቆይ ለምን ቋት ሆኖ አንተ ከነቃ በቂ ነው። እኔማ ወንድ ነኝ፣ ምንም እድል የለኝም። ሴቶች ግን በነገራችን ላይ በጣም ድለኛ ፍጥረቶች ናቸው። እንደ አዴ ኩሽ ነው እስከምትር መጠመጥኝ። በአጭር ጊዜ እና በቀላል መንገድ ሀብታም ሆን ትችላለሽ። ቤት መኪና ምናምን አያምርሽም። ምን አይነት ስራ ቢሆን ነው ይህን ሁሉ ነገር እንዲኖረኝ የሚያደርገው? ሌብነት ነው። አረ ጥረሽ ግረሽ ነው እንጂ በፈጣጣው ሰርጎ መሮጡማ አድሮ ጋር። ታዲያ ምንድን ነው ስራው? እሱን ጸባይ ካለሽ ነው የምነግርሽ። ቆይ ለምን እስካሁን አንተ አልተቀየርክም? ታዲያ እኔ ማ ከእናንተ ትቻልኩ። ቢያንስ የራሴ ቤት አለኝ። ቤት ካለ እዚህ ምን ትሰራለህ? ቤት አትኖር። ያው ማለት ተቃጠለ እንጂ ቤት አለኝ። ጥሩ። ለማንኛውም አንተ ተለጉጥ አሳየኝና ያኔ ስለ ስራው እናወራለን። እንደዚህ ድብቅ ካደረግከው መጥፎ ስራ መሆን አለበት። እንደፈለግሽ። ግን አንድ ነገር ልንገርሽ፣ ምን ተመሽተሽኛል። ከስራ ውጭም እየተገናኘን የሆነ ጊዜ ብናሳልፍ ደስ ይለኛል። አንቺን የመሰለሽ ቆንጆ አይቼ ማለፍ ሞኝነት እየመሰለኝ ነው። እንዳስ በለሽ ቆንጆ፣ ከዚህ በኋላ አጠገቢ እንዳትደርሺ እሺ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በእያላችሁበት ሰላማችሁ ብዙ ይዘት ይበልልኝ። አዳይ ክፍል አርባ አምስት በባለ ክፍል አይተን ነበረ። ዛሬ ደግሞ አርባ ስድስት ተለቀዋል ማለት ነው። እንግዲህ በባለፈ ክፍል አርባ አምስት እንዳየነው ከሆነ ለምለምን ከቤዛ ጋር ራቀ ያለችው የኤላ ነግሮ ነበረ። ኤላንም ደግሞ አልሰማትም ብሎት ነበረ። ግን ዛሬ ሊዱና ቤዛን ወደ ኤላ ቤት ይሄዱ እውነቱን አወቀ ማለት ነው። እነዚህ ሴቶች ደግሞ ምን የሆኑ ነው? አንደኛው እብድ ሊዱን ተገላግ ያለው ስል አሁን ደግሞ አንደኛው እብድ ቤዛን ትልክብኛለህ? ምን አይነት እብድ ልጆች ናቸው? እያለ እሱ በራሱን ቁጭ ብሎ እያሰበ ይገኛል። ኤላን ማለት ነው ከዚህ ጋር ደግሞ ስንመለከት አዲሱ የመጣ ልጅ የአዳይን ደግሞ ጥረሽ ግለሽ ብያለ ወደ ሌላ ቦታ ሊያታልላት ሊወስዳት ሲፈልግም እሷ እየነቃችበት ነው። ከዛ በኋላ ሊዱ እኔ አስረዳኝ፣ እንዴት ነው ሴት ብቻ ስለሆን ሳልደክም እንዴት ነው ማገኘው? ትላለች አዳይ። ኧረ ሊዱ ስትል፣ ዝምበይ ቆይ አስረዳሽ አለው። ችግር የለም አዳይ ግን በደንብ ሲሚኝ፣ እዚህ በዜት የተጠበስሽ እድሜ ልክሽን ከምታቃጢ በአጭር ውስጥ አንቺና ቤተሰቦችሽን ለመቀየር ላሳይሽ ይላታል ስኬት ስኬታማ ማለት በራስሽን ግለሽ ለፍተሽ አምጥተሽ ነው እንጂ ዝምብለሽ ብለሽ የሰው ብር መብላት አይደለም ትላለች አዳይ አ ከዛም በኋላ ልጁን ደግሞ ምንም ሳትለፊ የወርዶ ሙዝሽ የሳምንት ላድርግልሽ ከዛ የሳምንቱ ልቅ ማዘግጅ ያለሽ ይላታል እኔ ወንድነት ይዞኝ ነው እንጂ ሴት ብሆን አሳያችሁ ነበረ ስትል ሊዱ እኔ አታሳይኝም እንዴ ስትል ሊዱን ተዋት አታታልለት አርፋት ትቀመጥበት፣ የሰይጣንን ስራ አታታስታ ተላታለች። አንቺ ደሞ ምን ሆነሽ ነው? በጣም የተነቀና አይመስልሽም? ከዛ በኋላ አዲሱ ልጅ የኔ ቆንጆ እኔ ያሳይሻለሁ ብሎ አቅፎ ይወስዳታል። እሱ ደሞ እያታለላት ነው። ወደ ወደ ቡና ቤት ሊወስዳት ወይ የሆነ ቦታ ሊያደርጋት ፈልጎ ነው። አዳይ ደሞ አይ ይሄ ልጅ ምን ምን ይሁን ፍቅር ይሄን ጸባዩን ታቃለች። ይሁን ያው እንደዚህ የመራቸው ማናት ፍቅር ናት። ፍቅር እንደዚህ ያልሆነ ስራ እንዲገቡ አድርግ ብላ ስላዘዘችውም እንግዲህ እሱም ደግሞ አዳይ መጀመሪያ አዳይ ነበረ ያለችው የነበረው። እሱ ግን በመጀመሪያ የወሰደው ሊዱ ነው። አዳይም ደግሞ ተራዋን የጠበቀች ነው። በቀጣይስ እንግዲህ ምን ይሆን? ይሁን አዳይን እውነት ወደዛ ይወስዳታል ይሁን ወይስ በሊዱን፣ ግን በነገራችን ላይ ቤዛ ተከትለዋለች። ቤዛ ምን እንደሚሰራ እያየችው ከኋላ ኋላቸው የተከታተላቸው ነበረ። ከዛም በኋላ ቤዛ ለዴቫ ከዛ ከደ ከባርኮት ጋር ለመገባት ወሰናችሁ እንዴ? ለምን አንተ ጠይቀውም ወንድማህ አይደለም ስትለው፣ አይ በትንሽ ነገር ተጋይታ ነበረ በዛች በአዳኝ ምከኛ ስትል፣ ማነው ነገረሽ? አይ እሷን ነገረኝም ፍቅር ናት የነገረችኝ። ግን ቆይ ባርኪ ከሰራተኛ ጋር እንዴት እንደዚህ ሊያስብ አሰበ? ትላለች ቤዛ። ይላታል ዴቫ የሰው ልጅ ሸቀጥ አይደለም ወዲና እርካሽ የሚባለው አይደለም አትሳሳቺ፣ ይላታል አንተ ማ የምታደርጋለህ? አንዴ ገብቶልሃል። አዳይ በጣም ከባድ ሰው ናት፣ ይላታል ከዛ ዴቫን ስለማታውቂው ነገር እርግጠኛ የሆነች አታውሪ፣ ተጠንቀቂ። አዳይ ጥሩ ሰናት፣ ጥሩነታ ደግሞ ልታውቂያት ምችይ ቀርበች ስታይ ነው። ቀርበች ሳታያት ግን እንድችል ብለሽ አንድ ነገር እንዳታውሪ ብሎ ለቤዛን ዴቫን ያስጠነቃቃታል ማለት ነው። አውቃትም አልፈልግም፣ ምን ትሰራኛለች? ጭራሽ ከባድ ጋር ያልሆነ ግንኙነት ሲሰማ ፍቅርን አላሚያቱን ብዬ ነው እንጂ ጠጥቼ በንቃት ደስ ላይ ነበር። እኔ አላቅም እቺ ልጅ ምን እንዳደርገቻችሁ። በፍቅር ክንፍ ያልኩትን የእኔ አንቺ አይመለከትሽም ገባሽ። ፍቅር መጣ ትላለች። አንቺ ምን ገባች ገባሽ፣ ቤዛ መኝታ ክፍልህ ድረስ እንዴት ስትመጣ፣ ዝም ትላታለህ? አሁን ተነሽና ውጪ። አልወጣም። ምናባትሽ ልታመጪ ነው? ቆይ አንቺ ማነሽ? ትላታለች ፍቅር። ዞሮሽ ዞሮሽ ደግሞ ዴቭ ጋር መጣሽ። ምን ያገባሻል? አዳይ እንኳን እንዳንቺ አትጨረጨረችም። አንቺ ብላ ማን እንደሆንኩ አታውቂም። ፍቅር እኮ ነኝ። አጋጭሻለሁ ብላ መጣት ታንጋጣለች። ከዛም በኋላ ዴቭ ደግሞ ፍቅር ከክፍሌ ውጪ፣ ይላታል። ማን እንደሆንኩ አላወቅሽም። ከአሁን በኋላ ከኔ ጋር ራቂ ከኔ ተዘንቶኪ ቢያስነቅቄሽ ነበረ ብላ ከዛ ቤዛንን ደሞ ለአዳይ ትዝ ትባታለች ዴቭ ደሞ ቤዛ ውጭ ባክሻ ትጣሉ እያለ ለቤዛ ውጭ ይላታል ከዛም በኋላ ፍቅርም ደግሞ ፍቅር ምን ያደረግሽ ነው ይላታል ዴቭ ቆይ ከማን ጋር ነው ሰላም የምትሆኝ ሁሌ ከሰው ጋር የምትጣይ አይሰለችሽም ራሷ ከሆናት እኔ ምን አጠፋሁ አንተ አንተ ልታስብ ስትል እኔ ግሯ ነው የምሰብርላት ትላለች ስለማፈቅረህ ነዋ ማንም ሰው ሊያወራህ አልፈለግም። ለምን አዲያ አትሆንም እላታል። እኔ ደግሞ በተ- በተቀራኒ አንቺ ነው የምጠላው አውቀሽ የገገብሽ ነው እንጂ እኔና አንቺ አንድ ላይ እንደማልሆን ጠንቅቀሽ ታውቂያለሽ። ይሄን ደግሞ ደጋግሜ ለራስሽ ነግሬሻለሁ። ለምን ቆይ ምንድነው ጥፋቴ? አንተ ለኔ መስጠት የከበደህ ምንድነው? እንዴት እንደምወደህ ትመለከትም? አንተ ሳታውቀው እኮ እኔ በጣም ነው የምወደህ። አብረኸኝ መዋል ጀምረሃል ትለዋለች። ፍቅርተይ የማይሆን ነገር አታውሪ እሷን ተዋት። አዳይ ለአንተ መተጠን ሰው አይደለችም። ይሄው እዚህ ያለው አይደል እንዴት ትለዋለች። ፍቅር በቃተውና እኔና አንተ አንድ ላይሆን ፍቅር የተቀበለኝ ዛሬንም በፊትም ቢሆን እኔ ካንቺ መሆን አልችልም ብዬ ነግሬሻለሁ ይላታል። ዴቫ ማለት ነው። ከዛ በኋላ እንደዛ እየተከራከሩ አዳይ መጣ ፍቅር። ዴቭ ምን ፈልጋሽ መጣሽ? ቁርስ ደርሰዋል ትላለች ፍቅር ዴቫን በፈገግታ እሺ ያዳየ ያለ እሷም ደግሞ ፍቅርንም በጣም አበደች። ጨሰች ማለት ነው። እንግዲህ ከዛ በኋላ ይሄ አዲሱ የመጣ ልጅ የውልሽ ኬኮ ኬኳ የውልሽ፣ ስራው በማታ ነው የምንሰራው ይላታል። ያስፈራራት ነው እሱማ። ልክ ነሽ የእኔ ቆንጆ፣ ግን ስራው ትንሽ በሚስጥራዊ ነው በሚስጥር ካታ ያዘ። ለዛ ነው ሰው ጋር አትናገሪ፣ ከሰው አታውሪ ምልሽ ያላት፣ እቺ ሊዱ የምትባሏ በዋህ ልብነቷን እሺ ትለዋለች። ያለማወቃን ማለት ነው። ቤዛ ግን ስታያት ምትሆን ይመስልሻል? እሷን ታያት በክህ መጀመሪያ ከኔ ጋር አስተዋውቀኝና ከዚያ በኋላ እንሰራለን። ታውቂያለሽ፣ ግን የኔ ቆንጆ እዚህ ውስጥ ትውቅ የለም ይላል። ምን ላድርግህ? እንዶም አፌ ቁረጥ ልበልህ? ምን አለ የዛች ፍቅር ብትነግርልኝ። እስካሁን ማንም አልነገረሽም? ያው የሴት ጓደኞች ቆንጆ ነሽ ብሎ አያውቁም? የሴት ጓደኞችሽ ቆንጆ እንደሆኑ አትነግሪያቸውም? አልነግራቸውም ትላለች አይ ሴቶች እርስ በራሳ አትደናነቁም ይላል እሱም እኔም ማደንቃቸዋለሁ ግን ያው ቢሆንም አንዳንዶቹ እንጂ ሁላቸውም አይደለም አደራ ሊዱ ይህንን ስራ በእኔና ባንቺ መሀል ይቀር አደራ እያለ ያስጠነቀቃታል ቻው በቃ እያለ ግንባሯን እየሳመ እሱ ይወጣል እሱ ደግሞ ወደ ሌላ ስራ ቦታ ነው የሚከታት ማለት ነው ከዛም በኋላ እሷንም ቁጭ ብላ እውነት ስራ ነው ይሁን ምን ይሁን ብላ እያሰበች ትገኛለች እዚህ ጋር ኪንጎና እንግዲህ ዳይመንድን እየተሯሯጡ ይገኛሉ። እኔ እናንተ ግን እስከ መቼ ነው እንደዚህ የምንሯሯጠው? ይላል ኪንጎ ማለት ነው። ከዛም በኋላ እንደዛ እያሉ ለምለምን ትመጣለች። ቆይ እናንተ ልጆች ምንድን ነው የሚያሯሯጣችሁ እንደዚህ? ትላለች። ውይ አንቺ ነሽ እንዴ? ልዋታል እነሱም ማለት ነው። ከዛ አዎ፣ ለምንድን ነው እንደዚህ የምትሯሯጡ? ከዛ በኋላ ኪንጎን ደግሞ አዳይ እንዴት ናት? ደህና ናት ወይ? በጣም ናፍቀኛለች አሁንም ፍቅር እንደ በፊትም ታስቸግራታለች ወይስ አታስቸግራትም ብሎ ይጠይቃል። እሱንም እሱም እንትናም ከዛ ያ ዳይመንድም ደግሞ ፍቅርስ እንዴት ናት ይላል። ከዛ በኋላ ለኔ ጊዜ ዝም በል ብላ ነበረ አሁን ደግሞ ስለ ፍቅር ትጠይቃለህ እንዴ ይለዋል። ከዛ በኋላ ፍቅርስ እንዴት ናት? ምን እየሰራች ነው? አሁንም ያዳይ የበጠበጥ ቻት ሆኖ አሁንም የረብሸች ትገኛለች እንዴ ይላሉ። ከዛም በኋላ እሺ ለአዳይም ሰላም በይልኝ በጣም ናፍቀኛለች ይላል። ኪንጎም ያኛውም አዳይም ሰላም በይልኝ የላታ ዳይመንድም። ከዛ በኋላ ሊዲያ ወደ ኤላ ቤት ሄዳ ነበረ። ኤላ ከዛ በኋላ ሊዱ ለምን መጣሽ ሲላት፣ ኤላ ናፍቀኸኝ ነዋ አስመኝ እንዴት ትለዋለች። ከዛም በኋላ እሺ ብላ ትስመዋለ ትማታል የሊዱን። ከዛም በኋላ ሊዱ አትቅበጪ ሲላት፣ ሊዲያም ከዛ በኋላ አንቺ ምን ልታደርጊ ቤዛ እዚህ ቤት መጣሽ? እዚህ ቤት ለምንድን ነው የመጣሽው? ወይ ዛርፈሽ ቤትሽን አትቀመጪም ስትላት በእሱ የመጣም ተጨቃጭቆ ሊዲያ ብድግ ብላ ተነሳች። ሊዲያ ብድግ ብላ እንደተነሳችም በመሀል ላይ ትታገዳለች። ልጁን ያግዳታል ማለት ነው። የዛሬው የነበረን ቆይታ በቀጣይ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩም ከዚሁም ስናበታችኋለሁኝ። ይህንን ቪዲዮ ከወደዳችሁ ላይክ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት ከትትናንተ ንጠይቃለን መልካም ጊዜ ይሁንላ